እጃችሁ ለሚደርቅባችሁ እንዲሁም እግራችሁ እየደረቀባችሁ በሳሙና በክሮሌክስ ብዙ ጊዜ በውጭ ዓለም ለምንገኝ እህቶቻችን እጃችን በጣም ነው የሚደርቀው። ምክንያቱም ሳሙና በጣም ስለሚበዛ እጃችን ላይ። ይሄንን ሁሌ ስራ ከጨረስን በኋላ መጠቀም የምንችለው በጣም ምርጥ የሆነ ስክራፕ ነው ይዤላችሁ የመጣሁት። ሰላም ሰላም! ውድና የተከበራችሁ ውድ ቻናሌ ቤተሰቦች፣ እንዴት ናቸው? ደህና ናችሁ? ዛሬም ደግሞ እንደተለመደው በአዲስ ቪዲዮ ነው የመጣሁትኝ። ዛሬ እንግዲህ ለፊታችሁ ለእጃችሁ፣ እዚህ ይሄን ስክራፕ ለፊታችሁ ስትጠቀሙ በጣም ማሸት የለባችሁ፣ በስሱ መጠቀም ትችላላችሁ፣ በጣም እንትን ሳትሉ። ማለት ስኳሩ አንኳር ስለሆነ ለፊታችሁ ትንሽ ሊያቀላባችሁ ስለሚችል ግን ቀስ እያላችሁ በክብ መልኩ መጠቀም ትችላላችሁ። እኔ ግን እጄን ብቻ ነው ስጠቀም ያሳየኋችሁ፣ ግን ለሁሉም ለሰውነታችሁ መሆን የሚችል ነው። ወደ አሰራር እጃችሁ እሄዳለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እቃ አለኝ ባላችሁ እቃ ማለት ነው። እንደዚህ ክብና አርጋችሁ ምክንያቱም በተደጋጋሚ ስለሆነ የምትጠቀሙት እዚህ ጋር አለኝ ማለት ነው። ስኳር እንግዲህ የሚበቃችሁን ያህል ጨምሩ። ያው እኔ ብዙ ጊዜ ነው ለሰውነቴ፣ ለእጄ፣ ለእግሬ፣ ለፊቴ ስለሆነ የምጠቀመው በብዛት ነው የምጠቀመው ማለት ነው። ይሄ አኳሩ ስኳር ነው። አንድ ይጨምራለሁ ቡና ማለት ነው። ቡናው በቂ ነው። በመቀጠል ደግሞ ማር፣ እንዲሁም ደግሞ የወይራ ዘይት ካላችሁ የወይራ ዘይት እንዲሁም ደግሞ ወይ ኮኮናት መጠቀም ትችላላችሁ። ማር ደግሞ የሞቱ ቆዳዎችን ድጋርጎ ነው የሚያጠፋላችሁ ማለት ነው። እንደምታዩት አንድ ማር ተጠቀም ያለው እንዲሁም ኮኮናት መጨመር ትችላል። ደግሞ የምጠቀመው ኮኮናት ማንኛውም መሆን ይችላል ማለት ነው። አንድ ማንኪያ ተጠቀሚ ያለውኝ ኮኮናት አሁን ላይ ይሄን ይመስላል። አሁን ይሄንን በደንብ አርጌ አቀላቅለዋለሁ ማለት ነው። እኔ አሁን ይሄንን ስክራፕ ስጠቀም ሰውነቴን ታጥቤ ንጹህ ከሆነ በኋላ እጄ ንጹህ ከሆነ በኋላ ነው መጠቀመው። ለመታጠቢያ እንደ ሻምፑ መጠቀም ከፈለጋችሁ ሻምፑ የሰውነታችሁን ሻምፑ ማድረግ ትችላላችሁ ማለት ነው። በዚህ መልኩ እንግዲህ ሁሉንም አቀላቅዬ ጨርሻለሁ። አሁን ይህንን ለእግራችሁም ለእጃችሁም እንዳልኳችሁ ለሰውነታችሁ መጠቀም ትችላላችሁ። አሁን ይሄንን እጄን ንጹህ ታጥቤያለሁኝ። አሁን እጄን ሳስክራፕ እያደረግኩ አሳያችኋለሁኝ ማለት ነው። እንግዲህ ይሄን ይመስላል። በጣም ነው የምትወዱት በጣም እጃችሁ በክሮሊክስ እንዲሁም ደግሞ በተለያዩ በሳሙና ለእግራችሁ፣ ለእጃችሁ፣ ለፊታችሁ እጃችሁ እንዲለሰልስ ለምሳሌ ይሄ ጣጣታችሁ በሳሙና እና በክሮሊክስ ይሄ በጣም የሚደርቅ ከሆነ ስራችሁን ከጨረሳችሁ በኋላ በዚህ እንደዚህ አርጋችሁ ተጠቀሙ። እጃችሁን እንዲለሰልስ ነው የሚያደርግላችሁ። በጣም ምርጥ የሆነ ስክራፕ ነው ማለት ነው። እንግዲህ በተለይ ደግሞ እዚህ ጋር ጥቋቁር ጥቋቁር ካለባችሁ እጃችሁ እዚ ጋ በደንብ አርጋችሁ ሹት። እንዲሁም ደግሞ እዚ ጋ ማለት ነው ይሄ ምናምን የሚባለው እዚ ጋ ራሱ የግላችሁንም የእጃችሁንም እንደዚህ አርጋችሁ ተጠቀሙ። እንግዲህ አሁን እኔ ምንም ሻምፑ ነገር እንትን የለውም፣ ሳሙና አላደርግም እንዲያልኳችሁ ተታጠፉ። በኋላ ነው ማለት ነው እንደዚህ ቢያንስ ከአምስት ከአስር ደቂቃ ደንብ አድርጋችሁ እሹት ማለት ነው ሰውነታችሁን በተለይ እዚህ ጋር ይሄን የሚደርቅ ከሆነ በሳሙና እጃችሁ በጣም ሳሙና የምታበዩት፣ ኦው እጃችሁ ውሃ የሚበዛበት ከሆነ በጣም ነው የሚደርቀው። በዚህ በሳምንት ሁሌ መጠቀም ትችላላችሁ። በጣም ነው የምትወዱት እጃችሁን ለስለስ ነው የሚያደርገው፣ ማለት ነው ኮኮናት ከሌላቸው ራሱ ዛዜ ምናጠቃም እንደምታዩት እንደት ልስልስ እንዳለ ማለት ነው። እና እንደዚህ አድርጋችሁ ተጠቀሙት። በጣም ነው የምትወዱት። እንግዲህ ይህን የመሰለ ነው። እዚህ ጋ በተለይ የሚደርቅባችሁ ከሆነ ሰርታችሁ ተጠቀሙት። ይህን ደግሞ ለገላችሁ ለእግራችሁ፣ ለእጃችሁ እንግዲህ ከታጠብኩ በኋላ እጄ እንደምታዩት ይህን ይመስላል። ታጥቤ ጨርሻለሁኝ። ይሄንን ደግሞ እስክራፕ ውጭን ማድረግ ትችላላችሁ፣ ፍሪጅን ማድረግ ትችላላችሁ። በፈለጋችሁት ጊዜ ደግሞ ሰርታ መጠቀም ትችላላችሁ። ለፊታችሁም መሆን ይችላል። ለእግራችሁ፣ ለእጃችሁ፣ ለፊታችሁ፣ ለሰውነታችሁ እጃችሁም በጣም ነው የሚያለሰልሰው ማለት ነው። እንደምታዩት ታጥቤን ያለውት ምንም ነገር አልተቀባሁም። እራሱ ኮኮናቱ ስላለበት ማለት ነውና በጣም ምርጥ የሆነ ስክራፕ ነው ሰርታችሁ ተጠቀሙት እላለሁኝ። በጣም ነው የምትወዱት እጃችሁን በጣም ያለሰልስላችኋል። ሰርታችሁ ተጠቀሙ እላለሁ ዶችዬ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ሰርታችሁ ደግሞ እንደምትጠቀሙበት ተስፋ አደርጋለሁኝ ማለት ነው። እንግዲህ ስስ ስን ያደረገልኝ እጄ ማለት ነው።